ኢየሱስ ጌታ ነው በል፣ የጌቶች ጌታ ነው በል፣ አልፋና ኦሜጋ ነው በል። ጊዮርጊስ ሰው ነው፣ አርሴማ ሰው ነች፣ ማርያምም ሰው ነች። የአምልኮ ስግደት ግን ለአምላካችን ለኢየሱስ ለሥላሴ ብቻ ነው። በቃ አማራዬን እመን። ጊዮርጊስ ለምን እንጨነቃለን እያለ ነው። ነነዌ የእኛ አይደለም ጾሙ መሻሻለበት። ነነዌ ምን አገባል? ነነዌ ነጭ ነው። ነነዌ ብሎ እንደ ጸጉር ነው። የነነዌ ሰዎች አሁን ስማቸው ተቀይሯል ሜሶጶታሚያ። ዛሬ ይጨነቃል ስለ ነነዌ አይጨነቅም። ምን አገባ አማራ ለነነዌ። ለዓለም ስለምን ትጸልያለ? ጉረኛ አማራ ለዓለም ጸልያለሁ። ለራስህ ጸልይ መጀመሪያ አማራ። ግብጾች ግብጾች ተጫውቶበታል። አማራ ነው ኢትዮጵያ። አያችሁ፣ የጊዮርጊስ መንፈስ ነው አማራን የወረሩ። የኢየሱስ መንፈስ ተወግዶ የጊዮርጊስ መንፈስ ወሮታል። ለማርያም የግብጽ ምትሃት ነው። የኢየሱስ መንፈስ ተወግዶ የማርያም መንፈስ ነግሷል። የተክለ ሃይማኖት መንፈስ ነግሷል። ኢየሱስ ተረስቷል። አልፋና ኦሜጋ ለማንሳት ከኦርቶዶክስ ይቀፋታል። ሌቦች ማለት እውነተኛ ጳጳሳት ግን ያውቃሉ። ጳጳስ ሳይሞት ጳጳስ አይሾምም ብሏል። እንዴት የትግሬ ጳጳስ ተሾመ? ተዋት ነው የሾማችሁ፣ ሻቢያ ነው የሾማችሁ። መባረር ያለበት ማቲያስ ወደ ሊቀጳጳስ አክሱም ማለት አክሱም መባረር ያለበት ሳውሪዎስ ጅማ ነው መባረር ያለበት። በማርያም ቀን አትፈጭም ይሉናል፣ ጊዮርጊስ ቀን ገበሬ አያርስም። የአማራ ገበሬ አስረግጬ እኮ እየነገርኩ ስለ ጊዮርጊስ አትጨነቅ ወንድሜ አማራ። ውሸት ነው ጊዮርጊስ ሰው ነው። 50 ለቃይ ነበር እኛ አሳምነው ጽጌ ነው ጀራላ እኛ አፄ ምኒልክ ናቸው ሰው ያረጉ። እኛ አጼ ቴዎድሮስ ናቸው የነጭ አምላኪዎች ያረጉ። አቡነ ገብረመንፈስ ቅዱስ ግብጽ ሊመለክ ይችላል። ኢትዮጵያ ውስጥ ከዚህ በኋላ አማራ ነቅቷ ወጣቱ አይቀበለውም። ገብረ መንቁ ፈስ ቅዱስ በአናት ተዘቅዘቅ ነው እያለ ያለ ጊዮርጊስ በአናቱ ሊዘቀዘቅ ይችላል እያለ ነው። ቆን አያገባንም። ለዚህ ነው ጴንጤ የሚሆነው ሰው። የውሸት ትምህርት ነው የሚደረገው። ለአንድ ሃምሳ አለቃ ቤተክርስቲያን መስራት ምንድን ነው? እንደዚህ ደግሞ ስሩ የሚሉት ምላሳቸውን እንቆርጣለን እግራቸውን እናሳጥራለን በጥይት። ስለዚህ ያኔ እውነተኛው ክርስቶስ ይመለካል፣ እውነተኛዋ ማርያም ትገለጻለች። ሽንኩሩ ማርያም የሚባል የለም። ቤርሚል ጊዮርጊስ ምንድን ነው? ቤርሚል ውስጥ ነው ያለ እንደ ጊዮርጊስ። ይህንን መሀይም ህዝብ ተጫውቶበታል። እፎ እያለ ይከተላል። እፎ ምንድን ነው? እፎ እኮ ሌባ ቅዘናም። ክርስትና ማለት እንደ እስጢፋኖስ ፊት ለፊት መሞት ነው። ክርስትና ማለት እንደ ቅዱስ ጊዮርጊስ ተፋልጦ መሞት ነው። ክርስትና ማለት እንደ ዳዊት ጠላቱን በወንጭፍ መለጠት ነው። ክርስትና ማለት እንደ ሳምሶን ባህያ መንጋጋ መለጠት ነው። ቅዘናም ይፎይ አስረግጬ ነው ብለህ ከኮንዶሚኒየም ኮንዶሚኒየም ይሮጣል። አንገቱን በለ እንድን ለኢየሱ ተከታይ ሌባ አስቀዝ ቅዘናም ክርስቲያን ማለት ፊት ለፊት መቆም፣ ስምና ማለት ለፊት መቆም ነው። ለሐቅ መቆም ነው። ለሐቅ መሞት ነው። አገሬ በሰማይ ነው ብላ ምን አባቴ እሰራለሁ። ካርሰ ከቦሌ ቡልቡላ ወደ ጀሞ ከጀሞ ወደ መርካቶ ለምናባት ትሯሯጣለህ? እፎይ የምትባል ቅሰና ይህን ቅሰና ማማራህ አስከትለህ ዝም ብለህ ትጫዋለህ ቁማ ክርስትና ማለት ለሀቅ መቆም ነው። ለምን አባት ትደበቃለህ? ሊገሉኝ ነው እያክምብ ላይ ይሰራል መውጣት ነው። በግልጽ መርካቶ ላይ ሂድ ቦ ለመድኃኒዓለም ቀጥ ብለህ ብቻ በእግርህ ቅሰና ያስቀዝናለህ ሙስሊሙ ስፐር ምናምን ብለህ ተናግረሃል። ምናባትህ ካገባህ ሞሐመድ ቢለጠልጣህ ባይለጠልጣህ ምን አገባኝ። ዛሬ አብይ አህመድ እየለጠለጣል፣ እኛ እናውቅም። እስራኤል ዳንሳ እየለጠለጣል። ዳንኤል ክብረት ሶስት ትማማች ለሆን የለጠተው እኛን ያመጣ ነው። መረጃው ጓደኛው ዘመድኩን በቀለ ዳዲ ነው ያመጣው። ምን አገባን እኛ። ውሸት ነው ሃይማኖት፣ የተደበቁ ሌቦች ከፎይ ጀምሮ ሌባ እፎይ ፈሪ ነው። ክርስቲያን አይደል? ክርስቲያን ቁሞ ሲገደል ክርስቲያን ቆሞ ሲመክት ነው ክርስቲያን። ለምን አባት ተራራታ ለጫማ አንተ ቁም። ጥይ ሲተኮስ አገረ በሰማይ ነው። ስትገደል ትበዛል፣ ስትጣጭት ትበዛል። ቁም ብዬ አለው። ኦርቶዶክስ ትናንትና ማታ ምን ብሎ ነው የተሳደበው? ደግሞ ያላለኝ ነገር የለም። በእውነት በል ስለዚህ ለዚህ ሰው ጥሪ ያስፈልገዋል በስነ ስርዓት መጸለይ ያለበት ሶፋኒ ራዩ በተግባር መገለጥ አለበት እና እኔ በዚህ አጋጣሚ አንተ የእግዚአብሔር ሰው ነህ ለዚህ ሰው አናቱ መፍረስ አለበት አናቱ ሞጣ ቀራኒዮ ወደ ፓስተር ሶፋኒ እባክህ ጎራ በል አላይክ ላይ ያሉ አርባ ምናምን ሺህ አጋንንቶች ለቀው ይሄዳል። በአንተ ምክንያት አማራው ክልል እየታመሰ ምድር ተጨንቃለች። እባክህ ላይ ላይ ያሉ አጋንንቶች በመገለጥ መንፈስ ከአንተ እንዲወሰዱ ወደ ሶፎንያስ ጎራበል ለሞጣ ቀራኔው ጥሪ አግርቤለታለሁ። እሚገርም ሰማድ ሞጣ ቀራኔው እሱ እሱ አያቀው ይመቸኛል፣ ወደዋለሁ አላቢም እና ወደ ውጭ ሀገር ሲሄድ እራሱ እንደዚህ ፕሮሰስ አድርጎ ምናምን ይሄዳ አይደለም። መንፈሱ ነው ይዞት ሄደው እሱ ግን መንፈሱ ነው ይዞት ሄደው። አዎ በሱዳን በኩል ሄደው፣ የሱዳን ውጣም ጢም ነው ያሻገረው ያንን በረሃ የቅጠል በጣሽ ስርማሹ በዚህ በጎጃም በኩል አድርጎ ይሄ መንፈስ በፓስተር ሶፊ እንግዲህ ይገረሰሳል። አምናለሁ እኔ ሻላው አለው ለነ ለመናገር እና ኤግዛክትሊ ተበልከት፣ ሶፌንያ ነው ምናምን የሚባለው ሌባ፣ ይሄ ወመኔ አርባ አምስት ሺህ ሰይጣን ገብቶበታል። ተበልከት፣ እሱ በአርባ አምስት ትላልቅ መቀመጫ ቂጥ ገብቶ ስለወጣ ተበልከት። ሶፌንያስ ነው ምናምን ሶፊ የሚባለው ሰውዬ ወንድ ገረድ እኔ እኮ አይቼዋለሁ። ፒንክ እኮ ነው ያደረገው ቲሸርቱ ፒንክ ነው። እኔ እኮ ያለው ጫማው ፒንክ ነው። ሶፊ የሚባለው እጠረጥረዋለሁ። ነጠላው ፒንክ ነው፣ ቲሸርቱ ፒንክ ነው፣ ሸሚዙ ፒንክ ነው፣ ኮቱ ፒንክ ነው፣ ጫማው ፒንክ ነው፣ ካልሱ የውስጥ ሱሪ ሁሉ ታይቷል ነው ያለችኛል። ፒንክ ነው አለች። በጣም የሚገርመው ያ የሚያሳዝነው ሶፊ የሚባለው ለወሸናው ፒንክ ወርቅ ማሰራቱ አንገቱ ላይ ፒንክ አድርጎለታል ያለች፣ አዝናል። ሶፊ የሚባለው አርባ አምስት ሺህ ሰይጣን በሞጣ ላይ ገብቶ አይቻለሁ ብሎ በዚህ ሳምንት ይመጣል ይገባል ብሎ የነበር ያው ሶስት ሳምንት ሆነ። እንግዲህ ሶፊ የሚባለው አርባ አምስት ሺህ ሰይጣን በቂጡ ገብቶበታል ነው በጉሮሮ ይለኛል ይሄ ሰውዬ በአርባ አምስት አጫጭር ቀሚስ ጴንጤዎች ገብቶ የወጣ ስለሆነ ነው። የአርባ አምስት ጴንጤ ሴቶችን ጡት ስለሚጠባ ነው። ሶፊ እኔ ስለማውቀው ስለማውቀውም ደርሼበት ነው ሶፊ አጨርባሪ እንደሆነ ስላጋለጥኩት፣ እሱን ደግሞ እኮ ተናግሬው አላውቅም። ሰድቦኛል፣ ሰድቦኛል እዚሁ አላችሁ ነው። አሁን ሶፊ የሚባል ሰው አላውቀው፣ አውቀዋለሁ፣ አላውቀውም እኮ አንደኛ። ሊፈምስም ሞታው ቀራኔው አርባ አምስት ሺህ ሰይጣን ቂጡ ላይ ገብቶታል ብሎ መናገር አስቡት፣ እንግዲህ እኮ ወንጀል እኮ ግን የሰውዬ ፒንክ ነጠላ አርጎ ሲቀመጥ እኮ አያፍርም። ፒንክ ቲሸርት አረጋለኝ፣ ግደለኝ። ፒንክ ካላባት ታረጋለን፣ ግደል። ይህ ሰውዬ እኮ የውስጥ ሱሪ ሁሉ ፒንክ ነው ነው ያለች ልጅቷ። ወሸላው ላይ ሐብል የፒንክ ሐብል አስሯል። ተመልከቱ። ፒንክ ቤት፣ ፒንክ ነው ሰውየው። በጣም የሚገርመው ደግሞ የሶፊ ግራ መቀመጫው ላይ ፒንክ የልብ ቅርጽ መሰራቱ በጣም የገረመኝ። አዝናለሁ። ሶፊ በዚህ ደረጃ ወንዳገረድ ሆኖ ለዓለም አደባባይ ወጣል። ጎበዝ፣ እኔ የገረመኝ ሶፊ ግራ መቀመጫው ላይ የፒንክ ልብ ቅርጽ በጦር ነው ደግሞ የተሰራ። ጦሩ በቀይ ዙሪያውን ግን በፒንክ የተሰራ ልብ ላይ አርጓላሉ። እንግዲህ ማንን እንዳፈቀረ አይገባኝ። ባብይ ይጠረጠራል ይባላል።

ከኢየሱስም ልቀቀውና ሄድ። ይሄንን ሰው ከኢየሱስም ከልጅነቱ ጀምሮ ስትጫወትበት የነበርክ ከልጅነቱ ጀምሮ የተቆጣጠርክ አንተ ክፉ መንፈስ ልቀቀው። ይሄንን ሰው ነፃ ይውጣ፣ ልቀቀው። ኢየሱስ ነፃ ይውጣ፣ ልቀቀውና ነፃ ይውጣ። ጸልላ ያለው ጸልላ ያለው ነፃ ትወጣለን ነጻ ትወጣለህ። ከኢየሱስ ነጻ ትወጣለህ፣ ነጻ ትወጣለህ ነው እላችሁ ቅዱሳን። ይህ ሰው አትጠራጠሩ፣ በቅርብ ጊዜ እጁን እንደዚህ አንስቶ ይመጣል። እጁን እንደዚህ አንስቶ ተማርኬያለሁ ብሎ ተማርኬያለሁ፣ ተማርኬያለሁ ብሎ ይመጣል።